በደንብ ቤት የምትሰሩ እህቶቼ እባካችሁ እባካችሁ እራሳችሁን ጠብቁ ማለት ነው። ይህንንም ነገር ደግሞ ከማድረግ ተቆጠቡ ማለት ነው። ለምን ህይወታችሁ አደጋ ላይ ይወድቃል። ፊት ለፊታችሁ ላይ የምትመለከቷት ወጣት የሚገርማችሁ ነገር ስደት ሀገር ላይ አስራ ሶስት አመት እየለፋች ኖራ መጨረሻ ላይ ግን ሀገር ለመግባት ዕቃ ገዝታ ምን ብላ አዘጋጅታ ልትሳፈር በነበረችበት ሰዓት ነው ህይወቱ ያለፈው፣ በድንገት መዳም ቤት ማለት ነው። ለዚህ ደግሞ ያበቃት ምንድን ነው ካላችሁ ደግሞ እስከት የምነግራችሁ ይሆናል። የባካችሁ ይህንም ቪዲዮ ላይክ፣ ሼር አድርጋችሁ ለሌሎቹ ምሄቶች እንዲማሩበትና ጥንቃቄ እናደርግ ማለት ነው። ለምን የሁላችንም ያለነው ስደት ሀገር ነው። ግን ስደት ሀገር ላይ ሆነንም ግን ራሳችን ህይወታችን አደጋ ላይ የሚጤን ነገር መጠንቀቅ አለብን ብዬ ነው ማስበው እና እባካችሁ ላይክ ሼር አድርጉ። አሰላሙ አሌክም ወራህመቱላሂ ወበረካቱ ሁሉ ቤተሰቦቼ፣ እንድናችሁ ክርስቲያን ወገኖቼም ሰላም ብያለሁ። አላህ ስብሐ ወተዓላ በያላችሁበት ይጠብቃችሁ፣ ሀገራችንም ሰላም አድርገልን ያልኩኝ፣ እንደ ተለመደው ጋርት ዝዶ መጥቻለሁ ማለት ነው። መግቢያ ላይ እንደነገርኳችሁ መዳም ቤት የምትሰሩ ህይወቶቼ እባካችሁ ህይወታችሁን አገር አደጋ ላይ ከሚጥን ነገር ተቆጠቡ ማለት ነው። እናንተ የብሩ ብዛት እንጂ የስራው ብዛት አይታያችሁም ማለት ነው። ስራው ግን ህይወታችሁን እያበላሸ አጥንታችሁ እየተታከመው ጉልበታችሁ እየተጣከመ መጨረሻ ላይ ግን የበሽታ ቤት ነው የምትሆኑት፣ ማለት ነው በሽተኛ ሆናችሁ፣ ማለት ህይወታችሁ አጠረ ሞታችሁ ማለት ነው። ሀባይቢ ማለት ነው እና እባካችሁ ተጠንቀቁ። የብሩን ብዛት አይታችሁ ቶሎ ሰርቺ ያገር ገባሉ የሚለውን ነገር ጭንቅላታችሁ ላይ ይዛችሁ ስራ የሚበዛበት ስራ አትዱ ማለት ነው። በተለይ ደግሞ ብሩ የብሩን ብዛት እንጂ የስራው ብዛት አይታያችሁ ማለት ነው እና እየተራባችሁ፣ እየተጠማችሁ ብሩን ለማግኘት ብላችሁ የምትለፉ ምንም አይነት ምግብ ሳታገኙ ትክክለኛውን ምግብ ሳትመገቡ ስራውን ካገኘው ስራውን ከለቀኩኝ ስራ ላላገኝ ይችላለሁ ብላችሁ ህይወታችሁን አደጋ ላይ አትጣሉ ማለት ነው እና እንደነገርኳችሁ ች ልጅ አስራ ሶስት አመት ስደት ላይ ስትለፋ ኖራ ልትሄድ ደግሞ አስራ ሶስት አመት ስታጠራቅመው ለምን ለቤተሰቦቿ ለራሷ ለልጆቿ ስታጠራቅመው የነበረው ንብረቷን ብሯን እድሜ ልኳን እስካሁን አስራ ሶስት አመት ማለት ቀላል ነገር አይደለም። ሀባይሜ ማለት ነው እና አስባችሁታል? 13 ዓመት ሙሉ ሳትደሰት አንድ ቀን ሳያልፍላት ምንም የአማራትን ነገር ሳትበላ የአማራትን ልብስ ሳትለብስ እንደ ማንኛውም ሰው ወታ ትንፋሽ ትክክለኛ አየር ሳትቀበል መዳም ቤት 24 ሰዓት ጩኸትና ምን እንጀወል ላይ ምን ብዬ መናገር እንዳለብኝ አላቅም። እና ስንት መከራና ስቃይታ የሰበሰበችው ንብረቷን እንኳን ሀገር ገብታ ሳያልፍላት እንደ ማንኛውም ሰው ሆዷን አንስታውን ትክክለኛ ምግብ ሳትመገብ ትክክለኛ ልብስ ሳትለብስ የአማራትን ነገር ሳታደርግ የናፈቃት ቤተሰቧን የናፈቃት ልጅዋን ሳታይ መጨረሻ ላይ ግን ሙሉ ንብረቷን ግፍ አድርጋ ወደ አኬራ ሄዳለች ማለት ነው። ለዚህ ደግሞ ያበቃት በጣም ስራ ወዳትና በጣም በቃ የብሩ የብሩ ብር ለማጠራቀም ስለምትፈልግ እጃዛ ወታ እንኳን ሶስት ቀን ከቆየች በጣም በቃ ብስጭት እንደሚላትና ቶሎ ስራ መግባት እንደምትፈልግ በጣም ደግሞ በትንሽ ብር እንደማትሄድ፣ በጣም ቀላል ብር ከሆነ አልፈልግም ብላ የብሩን ብዛት እንጂ የስራውን ብዛት አይታያትም ነበር አሉ። ፎቅና ምድር ሆኖ ራሱ ሀያ አራት ሰዓት እየሰረች ብትኖር ስር ብቻ ብር ካገኘው ብላ በጣም በጉልበቷ የምትጫወት በጣም በጣም በጣም ከሚባለው በላይ ስራ ወዳድ እንደነበረች ነው የሚናገሩት ማለት ነው። ከሷ ጋር አብሮ የነበሩ እህቶች ጓደኞቿ ማለት ነው። እና እንደዛም ሆና ግን ለሰው ብሯን አበድራ ራሱ ያኒ ሰው ከመሞቱ አሁን ሶስት ቀን ሲቀራት ያችን ያበደረቻትን ልጅ ደውላ ብሬን ስጭኝ ብላ ስትከራከራት የላከችላትን ቮይ ራሱ ቮይስ ራሱ ስልኳ ላይ ተገኝቷል ማለት ነው። አስባችሁታል። የገዛ ጓደኛዋ ብዙ ብር አበድራታለች። ያንን ብሩ እንኳን ስጭኝ ወደ ሀገር ልገባ ነው። ስለዚህ ብሬን አጠራቅሜ ይዤ ገብቼ ቤተሰቦቼን ማየት ፈልጋለሁ። ደክሞኛል። በጣም ስልችት ብሎኛል ስደት። በቃ ልጄን ሳላይ እንዳልሞት ነው ምፈራው እያለች በጣም ስታወራ እንደነበረ ጓደኞቿ ይናገራሉ ማለት ነው። እናም ሀባይቢ እኛ ሰው ሀገር ላይ ሆነን የአማራን ኢንሳን በላ የአማራን ኢንሳን እናደርግ አንድ ቀን ሳንደሰት፣ 24 ሰዓት ጭንቀትና የሞራል መሰበር መዳሙ ሲጮህብን፣ ትንሹም ትልቁም ሲያዘን፣ እንኳን ምግብ እንኳን እየበላን ምግብ እንኳን ልንጎር ሲያነሳናትን ምግብ እንዳንጎርሳት እየተጣሩ አስሬ እየጠሩን ምግብ እንኳን በስነ ስርዓት ተረጋግተን ማንበላበት ጊዜ ይበዛል ማለት ነው። አስባችሁታል። እኔ ስላለሁበት ነው ይህንን ነገር የምነግራችሁ ማለት ነው። ሀያ አራት ሰዓት የቆምነበት እግራችን ደሙ ደማችን እንኳን በስነ ስርዓት እንዳይንቀሳቀስ አድርጎት የኩላሊት በሽተኛ፣ የልብ በሽተኛ፣ የካንሰር በሽተኛ አብዛኛው ህቶቻችን ለዚህ የሚያበቃቸው የጭንቀትና ደስታ ማጣት በቃ የሚያዳምጠን ሚያንትን ለእኛ የሚያስብልን ጠፍቶ ነው ይሄ ሁሉ እየተደረገብን ያለውና እኛ ስራ መስራት ብቻ ሳይሆን እናንተ እየሰራችሁ የሚያግዛችሁና የሰራችሁትን ነገር ቦታ ቦታ የሚያስዝላችሁ ሰው ያስፈልጋችኋል ማለት ነው። እሷ አስራ ሶስት አመት ስደት ሀገር ላይ ስትለፋ ማ አንድ ቀን ሳይሞላላት ያሰበችው ሳይሳካላት ይኸው መጨረሻ ላይ ግን ያፈራችው ንብረቷን እንኳን ያበደረችሁትን ጓደኛዋን ያበደረቻትን ብሯን ሳትመልስላት መልስላት እንደገና የ13 አመት ሙሉ ስታጠራቅመው የነበር ሀገር ገብቼ ለብሳለሁ፣ ሀገር ገብቼ እኔን ነገር አደርጋለሁ እያለች ልብሷን፣ ንብረቷን እንኳን ጥላ እርግፍ አድርጋ ነው ወደ አኬራ ሄደችው ማለት ነው። አሁን ላይ እናትየዋ እሷ ከሞተች በኋላ መዳም ቤት በአጋጣሚ ሴትዋ ልቤን አሞኛል፣ በጣም ደክሞኛል ብላ ሄዳ እንደተኘች እና በዛው እንደተወቻት ክኒንና ምናምን ሰታት ከዛ በሩን ዘግታ ትታት ሂዳለች። በንጋታው ደግሞ እንደተለመደው ስራውን ለመስራት ልታነሳት በምትመጣ ጊዜ ጸጥ ብላ ነው የተገኘችው ማለት ነው። ሞታ ነው የተገኘችው፣ ማንም ሳያውቅላት እንኳን በሥነ ሥርዓት እንኳን ሐኪም ቤት ተወስዳ ሂመሙ ሳይታወቅላት በዛው በዛውኑ የቀረችው ማለት ነው። ልጅቷ ግን አላህ የጀዛዋን ይክፈላት ማዳሚቱዋ ሬሳን ወደ ቤተሰቦቿ ተሊኳል። ያፈረችው ንብረቷንም ደግሞ አስራ ሶስት አመት ሙሉ ስታጠራቅመው የነበረው ልብሷን፣ ምኗን ምኗን ጓዟን፣ በአጠቃላይ አብሯት የነበሩ ጓደኞቿ ረትበው ለቤተሰቦቿ ተሊኮላታል ማለት ነው። ይቺ ልጅ ደግሞ የምትኖር የነበረው ኩዌት ሀገር እንደሆነ ነው የሰማሁት። እና በጣም ነው ያዘንኩት። እንደነገርኳችሁ ቀን ላይ የሆነ ቪዲዮ ሰርቼ ነበረ። እዛ ላይ ወላሄ ነው ምላችሁ። አንዲት መዳም የኛ ልጅ ናት። እንደነገርኳችሁ ታማ የሆነ በቃ ያዞራታል። የሆነ ድካም ድካም ይላታል። በጣም በቃ ያኔ እንትን የሆነ ድክም ምስላችሁ የሆነ አይናችሁ ላይ ጨለማ ይመጣ የለ የሆነ እንትን ምንድን ነው የሚባለው? ዶቲዶኻ አለች በአረብኛ ዶሃ ይሉታል። በእኛ ምን እንደሚሉት አላውቅም። እና እና እንደዛ ስትሆን ከዛ አዙሮ ጣላት ማለት ነው። አዙሮ ጣላት ስላችሁ ደክሟት አይኗ ላይ ጭልምልባትና ትወድቃለች። ከዛ ሴትየዋ እስከሄደች ተመርመሪ ብላ ወደ ሆስፒታል በምትወስዳት ሰዓት ምን ቢገኝባት ጥሩ ነው ሀባይቢ የተገኝባት ካንሰር ነው። ካንሰር በሽተኛ እንደሆነችን ያወቁት ከዛ በኋላ ግን የካንሰር በሽተኛ ሆነ ካንሰር በሽተኛ መሆን ማለት በጣም ይሄ እንትኑ መድኃኒቱ በጣም ትልቅ ነው። በጣም ሀብታም የሆኑ ሰዎች ራሱ ይገዛ ይፈልጋሉ ማለት ነው ለካንሰር በሽታኛ ህመም ለእንትን ለማለት እዚህ ሀገር ላይ ደግሞ በተለይ ደግሞ አረብ ሀገራት ላይ ስትሆኑ በጣም ውድ ነው ማለት ነው። እና አሁን በሽተኛ ሆናለች። ምን እንዴት ሆና ነው ወደ ሀገሯ የምትገባው? በጣም ምስኪናት ከመጠች ገና አንዱ አመቷ ነው። እንደገና በጣም መልካም በጣም ጥሩ ናት። እኔ ግንም እንዳሳክማት ፈልጋለሁ አቅሙ የለኝም። እሷም ደግሞ ራሷን በራሷ ገንዘብ እንድታከም ምንም ነገር የላትም ብላ ስትናገር ነበረ መዳምቷ ማለት ነው። ብዙ አረቦች ደግሞ ኮመንት ላይ የኔም ሰራተኛ ከዚህ በፊት ቤቴ ስትሰራ ነበረች፣ ኢትዮጵያዊ ሰራተኛ የደም ካንሰር ነበረባት፣ ወደ ሀገሯ ገብታ ገና በገባች በወሯ ሞተች እያሉ ኮመንት ላይ ብዙ አረቦች ኮመንት ጽፈዋል ማለት ነው ማለት ነውና አላህ ይጠብቃችሁ ሀባይቢ። በጣም ነው የሚያሳዝነው። በዚህ ሰዓት ላይ የምንሰማው ነገር የእኛ መርዶና ስቃይ መቼም ቢሆን አያልቅም። ደስታ እንሻላ። አላህ በደስታ ይቀይርልን እንጂ የሞቱትን ለጀነት አላህ ያደርጋቸው።